ሰርግ የሚባለው ነገር ትልቅ ክብር አለው፣ እኔም ጋር ክብር አለው። ስለዚህ ያ ነገር የግድ መደረግ አለበት። በቃ ግን ጊዜ መሰጠቱ በቃ በቂ ነው። በዛ ነው እያልኩ ያለሁት። እንደምታዩት እንግዲህ ሮታ ወስና ቆርጣ መጣለች ማለት ነው። ሁሌ ልጅነት የለም ሁሌ ዝም ብሎ መዋል ማደር የለም ሁሌ በፍቅር መኖር ብቻ አይደለም። ሰርግ የሚባለው ነገርም ለእኔም ለቤተሰቤም ለተመልካችም ክብርና ቦታ አለው። ስለዚህ የግድ መጋባት አለብን እያለችው ትገኛለች። አብርሽ ደግሞ በጣም በተጨናነቀ ሁኔታ ውስጥ ይገኛል ማለት ነው። ውሳኔውን ወስኖ እንግዲህ ይህንን ነገር ለመቀበል ወይም ደግሞ ይህንን የሰርግ ፕሮግራም ለማካሄድ እንግዲህ ድፍረቱን አላገኝም እስካሁን ማለት ነው። የሰርግ ፕሮግራም መኖር አለበት ወይስ የለበትም የሚለውን ነገር ያው በደንብ በምናወራበት ሀሳብ የምንሰጥበት ይሆናል ከሰርግ ጋር ተገናኝቶ የብዙ ሰዎች ህይወት መፈናቀል ፍቅር መጥፋት ትዳር መፍረስ የሚደርሰው እንግዲህ በትዳር ምድረው ሰርግ በሚባል ነገር ነው ና እስኪ በዛም ሁኔታ እናወራበታለን እንግዲህ የአብርሽና የሩታ ሰርግ ከተባለ ከተቆረጠ ወራቶች አልፈዋል የዛሬ ወር የዛሬ ሁለት ወር የዛሬ ሳምንት የዛሬ ሶስት ቀን አራት ቀን ሰርጋችን ነው ይላሉ ግን እስካሁን ሰርጋቸውን አላየንም እና ሩታ በጣም አምርራ በሰፊው ከዚህ በላይ እንግዲህ የምታገሰው ነገር የለም ጊዜ ጊዜን ማባከን በቃ የለብኝም። ለቤተሰቤም ክብር ነው ወግ ማረጌን ማየት ፈልጋለሁ። ቀለበት አድርገናል ኦረዲ ፍቅረኛ ሆነናል አንድ ቤት መኖር ጀምረናል። ችግር የለውም ተጋብተናል ማለት ነው። ግን ደግሞ ሰርግ የሚባል ነገር ስላለ የሀገራችንን ባህል ስለሆነ የእኛም የቤተሰቦች ወይም ያንተም ይህንም ቤተሰቦች ስለሚጠብቁ መጋባት አለብን ብለዋለች። ድንገት ነው የጠየቀችው ና እንግዲህ ይህንን ነገር ልትጠይቅ የቻለችበት ምክንያት ያው ከተመልካች ፊት ነው። ይሄ ሁለታቸው የሚያወሩበት ነገር ነው። ሚዲያ ላይ ወጣ ፖስት ማድረግ ምናምን አይጠበቅባትም። ለምን ሰርጉን እኛ አይደለም የምንወስነው የሰርጉን ቀን የሰርጉን ፕሮግራም ወጪውን እኛ አይደለም የምንሸፍነው። ምናው ማለት የእነሱ ደስታ ሲኖር በእነሱ ደስታ እንደሰታለን፣ የእነሱ ሲከፉ ያው እንከፋለን። አብረን ያለነው ነው። ግን ደግሞ እንደዚህ አይነት ጉዳዮች መወሰን ያለባቸው ሁለቱ ቁጭ ብለው የሁለታቸው ሰርግ ስለሆነ ማውራት አለባቸው ብዬ አስባለሁ። ና አብርሽን በማነኝነት የደበረው እንግዲህ ለምን በሚዲያ ታወጫለሽ? እኛ ሁለታችን ቁጭ ብለን ተነጋግረን የምንፈታው ነገር የምንወስነው ነገር ነው ብሏል። ና ሩታ ደግሞ ቢያንስ ከዚህ በፊት ሁለታችን ቁጭ ብለን ያወራ ነው ነገር ነገር ግን ደግሞ ተግባራዊ ሲያደርገው አላየውም። ስለዚህ በሚዲያ ከወጣ ቢያንስ ተመልካችንም ሊፈራ ስለሚችል ቤተሰብም ስለሚያየው ቪዲዮን እንትን ይላል ብላ ነው ማለት ቶሎ ይስናል ነው እያለች የምትገኘው አብርሽ። እንግዲህ በጣም በሰፊው ሰርግ ፕሮግራምን እንደሚፈልግ አዎ፣ በጣም ሩታን በአለም ላይ በቃ አሉ የተባሉ ደስታዎችን፣ አሉ የተባሉ ሰርፕራይዞችን፣ አለ የተባለ ሰርግ ራሱ መደገስ ነው የሚፈልገው ተናግሯል። ከዚህ በፊትም ግን ደግሞ ከተዋደዳችሁ፣ ከተፋቀራችሁ በአንዴ ካልጨረስ ነው በአንዴ ካላጠፋ ነው ብራችን ገንዘባችን ከምትሉ እግዚአብሔር ይመስገን አላችሁ፣ በጣም እስከ ጥግ ድረስ አላችሁ፣ ጥሩ ትለብሳላችሁ፣ ጥሩ ትኖራላችሁ፣ ጥሩ በቃ ጥሩ ነገር አላችሁ ህይወታችሁ ጥሩ ነው። እግዚአብሔር ይመስገን ምንም የጎደላችሁ ነገር የለም። ግን ደግሞ አሁን አላችሁ ማለት ነገ አታጡትም ማለት አይደለም። በአንዴ ሁሉንም ነገር ለአንድ ወጭ የምታወጡት ከሆነ ወጣትነት ሩጫ ነው። በጣም በቃ የአፍላ እድሜ ነው። ስለዚህ በዚህ እድሜያችሁ ነው ገንዘብ ሰብስባችሁ መያዝ የምትችሉትና ና ለሰርግ የተጋነነ ወጪ ባታወጡ ደስ ይለኛል። እኔ እንደውም አንዴ ተናግሬ ያለሁ ከዚህ በፊት ስለሰርጋቸው ዱባይ ነው ዱባይ ነው ዱባይ ነው ዱባይ ነው ሲሉ አይ ይሄ ነገር መቆም አለበት። አንደኛው ወጪ ብዙ ነው አይኖራቸውን ብዬ ሳይሆን ያላቸውን ነገር ሁሉ በጣም ጥብጥብ አድርገው ነው የሚልኩት። ሁለተኛ ነገር ደግሞ ቤተሰብ ክብር ያለው የአባት ጉልበት ስማችሁ፣ የእናት ጉልበት ስማችሁ፣ ተመርቃችሁ የሩታም የአብርሽን ቤተሰቦች ኮርተውባችሁ፣ እናንተም በቤተሰቦቻችሁ ኮርታችሁ፣ በጓደኞቻችሁ ኮርታችሁ፣ አዲስ አበባ ባይሆንም ቡታጅራ ነው ሰርጋችሁ መሆን ያለበት የአንቺም የእሱን ቤተሰቦች ያሉበት ብዬ እኔ ተናግሬ ነበረ ማለት ነው። ግን እነሱ ዱባይ ካልሆነ እያሉ ነው። ግን እነሱ በህይወታቸው በቃ አንዴ ነው የሚጋቡት፣ አንዴ ነው ሰርግ የሚያደርጉ። ስለዚህ ደስ የሚል ፕሮግራም ቢያሳልፉ፣ ደስ የሚላቸው ሀገር ላይ ሄደው ቢያሳልፉ ጥሩ ነው። ምንም የሚከፋ ነገር የለም። ግን ደግሞ ዛሬ ያለ የሌላቸውን ገንዘብ አውጥተው አውጥተው አውጥተው ደግሰው ነገ ከነገ ወዲያ ደግሞ ባዷቸውን እንዳይቀሩ ትልቅ ስጋት አለብኝ ማለት ነው። እና አብርሽ ያው ዛሬ ላይ ብራችን እንትን ብለን ምናምን፣ ነገ ላይ ደግሞ ለነገ ሕይወታችን ማሰብ ማቀድ አለብን ብሏል። እና ሩታ መናገሯ ትክክል ናት። በቃ ጊዜው አሁን ነው፣ ደርሷል። ይህንን የምትጠይቅበት ጊዜ ለምን፣ ሁሌ ልጅነት የለም፣ ሁሌ ጭቅጭቅ የለም፣ ሁሌ ክርክር የለም፣ ሁሌ መጣላት፣ ሁሌ በቃልህ መጋባት ምናምን የለም። አንድ ከፍታ ቢያንስ ከፍ ማለት አለባቸው። የሆነ ጊዜ ፍቅረኛ ነበሩ እንደሚዋደዱ እናውቃለን። ከዛ ቀለበት ተደረገ ከፍ አሉ። ከዛ አብሮ መኖር ጀመሩ ከፍ አሉ። አሁን ደግሞ አብሮ መኖር ከጀመሩ ምንም የሚጎድላቸው ነገር የለም። በቃ ትንሽ እየሰርግ አድርገው የሚወዷቸውን የሚያደንቋቸውን ሰዎች ጠርተው ትንሽ የፕሮግራም አዘጋጅተው የጫጉላ ሽርሽራቸውን ዱባይ ላይ ቢያሳልፉ የተሻለ ነው ብዬ ነው ማስበው። ና አብርሽ ደግሞ ይህን ነገር እንግዲህ ፊክስ እናደርጓለን፣ እናስተካክሏለን፣ ችግር የለውም እኔ አንቺ ቸኮልሽብኝ እንጂ ነገራቶችን እያስተካከልኩ ነው እያላት ይገኛል ማለት ነው። ሩታ ደግሞ ይሄ ነገር በጣም ስላሰጋት በጣም ስላሳሰባት እንደ ሴት ው ያሳስባል። እውነት ነው። የሴት ልጅ ሕይወት ቁም አይጠብቅም። የሴት ልጅ እድሜ ቁም አይጠብቅም። እያንዳንዱ ሰከንዱ፣ እያንዳንዱ ደቂቃ፣ እያንዳንዱ ሰዓታት ለራሷ ቫሊዩ አለው ወይም ደግሞ ጥቅም አለው። ጉዳትም ጥቅምም አለው። በደንብ ከተጠቀመችበት ጥቅም አለው። ይሄ ደግሞ እያለፈች የምትሄድ ከሆነ ደግሞ የሆነ ሰዓት ላይ ደግሞ ባዶ ሜዳ ላይ ልትቀር ትችላለች። ና ጊዜው ደርሷል የጠየቀችበት ብዬ ነው የማስበው። እና ጥሩ ነገር ነው በቃ ሮታ የሚያደረገችው ነገር ና ምን ልላችሁ ፈልጌ ነው ያው ህይወት ይቀጥላል አይደለ። አብርሽ ያው ትንሽ ደንግጧል ምናምን ነገር ለምን እንደዚህ ይሆናል አይነት ነገር ማለት አሁን የሆነ ብቻ ሩታ ምንም ነገር ይሁን ምንም በትንሹም ቢሆን በቃ አብረን ነው ሰርግ ማድረግ ያለብን ወይም ደግሞ ቤተሰቦች ማስደሰት ትፈልጋለሁ ነው ያለችው። ያን ያህል ብዙ የተጋነን ወጪ አትፈልግም። እንደውም ብዙ ጊዜ ሰርግ ሲባለውን ወንዶቹ ወጪ ይፈራሉ። በቃ ሴቶች ግን በጣም በቃ ብዙ ወጪ ደግሰው በጣም በቃ አለ የተባለ ሰርግ ከሰፈርም ከሀገሪቷም በቃ አለ የተባለ ሰርግ መደገስ ወጪ ብዙ ያበዛሉና እንደዛ አይነት ነገር ነው የሚሉት። ብዙ ጊዜ ወንዶች ግን ብዙ ወጪ ማውጣት አይፈልጉም ለሰርግ ብቻ። ብዙ ያላቸው ነገር ጥሩ አይደለም። በእርግጥ ባጭሩ፣ እኔ ስለ ሰርግ ያለኝ አመለካከት ሴት ልጅ በሰርጓ ቀን ፏ ብላ በጣም በቃ ተውብ ሆና የፈለገችውን ነገር አድርጋ ብትል ደስተኛ ሆና ብትውል ጥሩ ነው ብዬ ነው የማስበው። ግን ደግሞ እንደ አቅሙ አቅምን ደግሶ በአቅም ደግሶ መኖር ጥሩ ነው። ያለ አቅም መንጠራራት፣ መወጣጠር፣ መበጣጠስ ጥሩ አይደለም። ለምን ዛሬ ላይ ለሰርግ ወጪ ሁሉ ብዙ ትን ትን ትን ትን አርጋችሁ አውጣታችሁ ነገ ብድር ለብድር ነው የምትሰሩት፣ ወይ ደግሞ ተበዳድራችሁ ደግሳችሁ ነገ ብድር ከፈላ በጣም በቃ መከራ ነው የምትበሉትና ያ ነገር መሆን የለበትም። ሁሉ ነገር በመጠን ሲሆን የተሻለ ነው ብዬ ነው ማስበው ና ግን አሁን አብርሽ ነው በሰፊው ፕሮግራም ማዘጋጀት የሚፈልገው፣ ሩታ ደግሞ በጣም መመጠኑ ነው። ትንሽዬ ሰርግን ብትሆን ትንሽዬ ድግስን ብትሆን ያችን ነገር በቃ ደስተኛውና በሰርጓ ቀን ነው ማለፍ የምትፈልገው። የዱባይውንም እሱ ነው በጣም እየወሰወሳት ማን ምድር የሚባለው እኒሄድ እያለ ዱባይ ነው መሆን ያለበት ዱባይ ነው እንደዚህ ማለት ያለብን ዱባይ ነው ሰርጋችን የሚሆነው እያለ የነበረው እሱ ነው። እሷ ያን ያህል ስለ ዱባይ ምናምን አላወራችም። ኤኒዌይስ ግን ዱባይም ሆነ ኢትዮጵያ ግን እኔ ለጫጉላችሁ ሁለታችሁ ብቻ አሁን የሚዜ ያለበሉ የሚዜ ወጪ አለባቸው። እዛ ከሄዱ በኋላ መዝናኛ ቦታ ይሄዳሉ። በጣም ብራቸው ነጥብጥብ ብሎ ነው የሚመጡት። ይሄ ሁሉ ጊዜ ለፍተው ሰርተው የሰበሰቡትን ብር እንዲህ ያላግባብ ወጭ አውጥተው ከሚበታትኑት ሀገራቸው ላይ ያርገው። ሰርጉ ብዙ ሰዎች የሚገኙበት በቃ እኔ እንጃ ሰዎቹ የሚወዷቸው ብዙ ሰዎች አሉ። ተወዳጅ ናቸው። ቡታጅራ ውስጥም አልፎ እኛም የምንወዳቸው ሰዎች ሆነዋል። ስለዚህ እነዛን ሰዎች አንድ ላይ በቅርብ ከቤተሰቦቻቸው ጋር ገናኝተው ጥሩ ሰርግ ለማሳለፍ ሀገራቸው ላይ ቢሆን የተሻለ ነው ብዬ አስባለሁ። ኤኒዌይስ አብርሽ ግን በቅርቡ እንግዲህ ዱባይ እንደሚሄድ ና በዚህ አንድ ወር ውስጥ እንግዲህ ተጋብተው እንደሚኖሩ ወይም ደግሞ የሰርግ ፕሮግራማቸው እንደሚካሄድ እንግዲህ ተናግሯል። ፈጣሪ ሐሳባችሁን ምኞታችሁን ያሳካላችሁ። ይገባችኋል፣ ደግሞ ምርጥ የተባለ ህይወት ለእናንተ ይገባል። ና በቅርቡ እንግዲህ የሰርግ ፕሮግራማችሁን አይተን ተደስተን ደግሞ ጥሩ ጊዜያትን እንደምታሳልፉ አንድ ከፍታ ከፍ እንደምትሉ አልጠራጠርም። እና ስለ ጣልቃ ገብነት ተናግራለች ሩታ፣ ማለቴ ሁሌ እየሰጋው መኖር አልፈልግም፣ ሁሌ በቃ እርግጠኛ መሆን እፈልጋለሁ እያለች ነው የምትገኘው። እና አሁንም አንድ ነገር ልምከራችሁ፣ ዳኔና ጽጌ የሚባሉ ሰዎችን ትናንትና ሚዛችሁን የመጣችሁት ያ ሁሉ ነገር ካለፈ በኋላ እና አሁንም በህይወታችሁ ላይ ዋጋ ለመክፈል ተዘጋጁ። ሌላ ምንም ምለው ነገር አሁን ተዉ በቃ እኔ ተናግሬ አይሆንም ይቅርባችሁ ሶስት እናንተ፣ ያለ ሶስተኛ ሰው ያለ ሶስተኛ ወገን ያለ አራተኛ ወገን የሆነ ብቻችሁ መኖር አትችሉ? እስከዛሬ ብቻችሁ ብቻችሁና አይደል የመጣችሁት? አሁን ምንድነው? በግድ በቃ በህይወታችን ውስጥ ገብታችሁ አድራጊ ፈጣሪ አውራጃ ጫኝ ምና መሆኑልን የምትሉት ምንድነው? በቃ አርቋቸው ደስተኛ ህይወት መኖር ከፈለጋችሁ ሰላም ያለው ህይወት እስኪ በፊት የነበራችሁ ህይወት እና አሁን ያላችሁበት ሁኔታ ተመልከቱ የእውነት መተማመናችሁ ራሱ መቶ በመቶ አይደለም እውነት እንነጋገር ከተባለ እንትና አብረሽ የሆነ ቅሬታ አለበት ውስጡ ሙሉ በሙሉ መቶ ፐርሰንት አይደለም ያለው ሩታም እንደዛው ለምን ያሳለፉት ነገር ስላለ ይሄ ነገር ሁሉ የሻከረ ነገር እየመጣ ነው የሰው ልጅ ማለት ነው ብዙ ጊዜ አብሯችሁ የቱንም ያህል ልትዋደዱ ምናምን ትችላለ የሆነ ሰዓት ላይ ግን የሆነ ነገር ይፈጠራል። ምንድነው? ከናንተ በቃ በተለይ ዳኒንና ጽጌን አርቋቸው። መጥፎ ስለሆኑ አይደለም ሰው ስላልሆኑ ሰው ስላልሆኑ ብዬ አይደለም፣ ሰው ስለሆኑ ምናምን ብቻ። እንዴት ነው መጥፎ ናቸው አደለም፣ በቃ መጥፎ ሆኖ ምናምን አደለም። አውቆም ሳያውቆም ቢሆን የእነሱን ህይወት ስላበላሻሹባቸው ቢርቆ የተሻለ ነው። በቃ የራሳቸውን ህይወት ይኑሩ። ዳኒም ጽጌም ደስተኛ ህይወት አብረው አንድ ላይ ቢኖሩ ደስ ይለኛል። ግን ከአብርሽና ከሩታ አሁንም የማይርቀው ከሆነ ሌላ የሚመጣ ከባድ ችግር አለ፣ ከባድ ጭንቀት አለ። ይሄን ነገር ደግሞ በገዛጃቸው ነው እያስገባ ይሄንን። እኔ ዳኒም ጽጌም ጥፋተኛ ናቸው አልልም ከዚህ በኋላ የፈለጉትን ነገር ቢያደርጉም። ምክንያቱም አብርሽና ሩታ ለራሳቸው የማያስቡ የማያቅዱ፣ የማይጨነቁ ከሆነ ማንም ሰው ከዚህ በላይ ሊለፈልፍ አይችልም። እኛም የምንችለውን ነገር ሁሉ እያደረግን ነው። በምንችለው አቅም እየመከርናቸው ነው። ግን ደግሞ የሰውን ጣልቃ ገብነት ዛሬም ጸጥ ብለው እየገቡበት ነው ያሉት። ይህ ነገር መቆም አለበት እላለሁኝ ብቻ ግን ያው የሰርጉ ሁኔታ በቅርቡ ጥሩ የሰርግ ፕሮግራም እንደሚኖራቸው አልጠራጠርም። ግን ወጪ እንዳታበዙ አደራ ማለት ወዳለሁ። ሩታዬ፣ አብርሽ አንድ ላይ ስላየዋችሁ ተስማምታችሁ፣ በዚህ መልኩ ስለ ነገ ህይወታችሁ እያቀዳችሁ እያሰባችሁ ስላየናችሁ በጣም በጣም ደስ ብሎናል። ፈጣሪ ከዚህም በላይ ደስታችሁን ያብዛው። በቅርቡ ደግሞ እንግዲህ እኛ ብቻ ሳይሆን ቤተሰቦቻችሁም ጓደኞቻችሁም፣ የሚያውቋችሁ ሰዎች አጠቃላይ ሁሉም በእናንተ ደስተኛ ሆነው የሰርግ ፕሮግራማችሁ እንደሚያልፍ አልጠራጠርም። እንግዲህ ቤተሰባችሁንም እናንተን የምታስደስቶ ያደርጋችሁላለሁ። አብራችሁ ስለነበራችሁ አመሰግናለሁ። ውድ የቻናል ቤተሰቦች በሚገርም ሁኔታ እንግዲህ በደንብ እያሳደጋችሁ ነው። ከልብ ነው አመሰግናችሁ። ወዳችሁ ላይክ ሼር አድርጉ፣ ሰብስክራይብም አድርጉኝ፣ አሳድጉኝ፣ አበረታቱኝ። እወዳችኋለሁ። ሰላም ቆዩልኝ።